በረከቱ ድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እንዲሁም ሙስሊም የሆናችሁ ወንድሞቼ፣ አባት እናቶቼ፣ ሀገርም ያላችሁ ከሀገርም ውጭ ያላችሁ ሁላችሁም ኢድ ሙባረክ ብያለሁኝ። እንኳን ለተከበረው ለኢድ አረፋ በዓል በሰላም አደራሳችሁ፣ አላህ በሰላም ያድርሰን ለአመት አመቱ። በጣም ደስ ይላል እንግዲህ ባለንበት ሁኔታ አላህ መመስገን ነው። አላህ ስናመሰግን ይጨምርልናል። ልላችኋለሁኝ እና በጣም ደስ ይል ነበር። እናንተ ጋ እንዴት ነበር? እኔ ጋ ሁሉ ሰላም ነበር፣ አልሐምዱሊላ ኢንሻአላህ ዛሬ ያው ስለ አረፋ ቃለ መጠየቅ አለ፣ እሱ አሰማችኋለሁ። በጣም ደስ የሚል ነገር ነው። ትምህርት የምንማርበት ነገር ነው። አረፋ ማለት ምን ማለት እንደሆነ የሚያስተምረን ነገር ነው ማለት ነው። እና ሁላችሁም ያው በተከታተሉት ጥሩ ነው ቢያስባለሁኝ። እና ወዳችሁ ፈቅዳችሁ ቤት የመጣችሁ ምን ዘይሩኝ ሁሉ ከልባ አመሰግናለሁ። አላህ ሄርዘዛችሁ ይክፈልላችሁ። በያላችሁበት አላህ ይጠብቃችሁ። አገራችንም አላህ ሰላም ያድርግልን። ዋና ነገር አገር ሰላም ሲሆን ነው እኛ ምኞት የሚኖረን እና ሁላችንም ለሀገራችን ዱዓ ጸሎት አንርሳ፣ ዱዓ ጸሎት እናድርግ። እና የሚቀጥለው ደግሞ ሀገራችን ሰላም ያድርግልን ፍቅር ሰላም ሰጥቶን ተደስተን ምን እንወላ አላህ ያድርገን። ያው የዘንድሮ አረፋ ትንሽ ያው ውስጣችን ቢከፋንም አልሐምዱሊላ እንግዲህ፣ ያሳዝናል እንግዲህ አላ እዛ ቤታቸው ያሳምረላቸው በግፍ የተገደሉ ወንድም እህቶቻችን፣ አባት እናቶቻችን አላህ ጀነተነ ፍርዶ ሲወፍቃቸው አላህ ይዘንላቸው። ይህ ዓመት ባለ ቀምሶ አለው ብሎ አስበው ስንት ነገር አለመው ሲያስቡት ወደ አሄራ የሄዱት ዱዓ እናድርግላቸው እና መልካም የአረፋ በዓል እመኝላችኋለሁ። ሰላማችሁ ብዙት ይበልልኝ። ወሰላሙ አሌይኩም ወረሐመቱላሂ ወበረካቱ። ኢዱን ሙባረክ ሙባረክ ሙባረክ ለእና ወለኩም ሙስሊም ሙስሊማቶች በሙሉ ሰላም አለይኩም። ሰላም እንደምን አላችሁ? እየተወደዳችሁ የአማራ ቴሌቪዥን ተከታታዮች እየተከታተላችሁ የምትገኙት የወጣቶች ድምፅ ዝግጅታችን ነው። ለመላው የእስልምና እምነት ተከታዮች እንኳን ለአንድ ሺ አራት መቶ አርባኛው የኢድ አልአድሃ አረፋ በዓል በሰላም አደረሳችሁ እያልን እዚህ ቦታ የተገኘ ነው ያለ ምክንያት አይደለም። የአረፋ በዓል እንደሚታወቀው በእርድ የሚከበር በዓል ነው። ለዚህም ቢሆን ማንኛውም የእስልምና እምነት ተከታይ አቅሙ በፈቀደው መልኩ በግም ሆነ ከብትም ሆነ አርዶ አንድ ሶስተኛውን ለድሃ በመስጠት በዓሉን ያከብራል። ይህ ለድሃ የሚሰጠው ፕሮግራሙ መኖሩ አብሮነት ሴታችንን ከማጎልበት አንፃር ያለው ሚና ምንድን ነው የሚለውም በዛሬው የወጣቶች ወግ ዝግጅታችን የምናየው ይሆናል። አብራችሁን ሁኑ። አልሐምዱሊላህ። ወጣልሪዱ የመደሰቻ የመዋደዱ መሰባሰቢያ ወዳዘመዱ ኒዕማውን ሰጠን እንበላ አልሐምዱ እንበላ አልሐምዱ በድጋሜ ለመላው የእስልምና እምነት ተከታዮች እንኳን ለ1440ኛው የኢድ አልአዳሃ አረፋ በዓል በሰላም አደረሳችሁ እያለን የወጣቶች ወግ ዝግጅታችን ጀምሯል። እንግዶቼ እዚህ ጥሬን አክብራችሁ ስለተገኛችሁልኝ ከልባ አመሰግናለሁ። እንኳን አደረሳችሁ። እንኳን አውራ ደረስን። የአረፋ በዓልን ዋዜማ ምክንያት በማድረግ ነው እዚህ የተገናኘ ነው እና አረፋ መጀመሪያ ከስያሜው ምን ማለት ነው? አረፋ በዓል ማለት አረፋ ለምን ተባለ? አረፋ ብሎ ማለት ያው ዘጠነኛው ነው፣ ዙልሂጃ ያለው አሁን ያለንበት ጨረቃ ዘጠነኛው ቀን ነው። አረፋ ተብሎ የተጠራበት ምክንያት አባትችን አደምና እናታችን ሀዋ ከጀነት ወርደው አረፋ ጎራ ላይ ነው የተገናኙት። ተራራ ማለት ነው። አረፋ ተራራ ላይ ነው የተገናኙት። እዚያ ላይ ሲገናኙ አረፍተኒ አው አረፍቱ አወቅከኝ አወቅሽኝ ተባብለዋል እዛ ተራራው ላይ። ከዛ ምክንያት አንጻር ነው ያው አረፋ ተብሎ የሚጠራው ማለት ነው። 1440ኛው ሂጅሪያ አቆጣጠር እንኳን ለዒደል አድሐ አረፋ በሰላም አደረሳችሁ። ላለው አከባበሩን አረፋ ዘጠነኛው ቀን ነው፣ አስረኛው ዒደል አድሐ በሶላት መጀመሪያ ወደ ሶላት ቦታ ሂደን ዒድን ሶላት ከተፈጸመ በኋላ የውመ ነሕር በመባል ይታወቃል። የእርድ ነው። ከሶላት በኋላ በእርድ ነው የምናሳልፈው ማለት ነው። እና ተሰባስበው ቤተሰብን ሁሉም ባለበት እርድ ፕሮግራም እናደርጋለን ማለት ነው። አረፋ የተለየ እንትኑ ያው የውመን ነሕር እንዳልኩሽ የእርድ ቀን ነው። ነቢይላ ኢብራሂም አለይ ሰላምን እሳቸውን ታሳቢ ተደርጎ በእርድ ዑድሕያ ይባላል። ዒደል ዑድሕያ ይባላል። የመስዋዕትነት

በእስተርጅ ናቸው ነበረ ይሄ ልጅ እስማኤልን የሰጣቸው ማለት ነው። እና አላህ ስብሃነወተዓላ ለፈተና ነቢያቶችን በሙሉ በከባድ ፈተና የተፈተኑት ነቢያቸው፣ ሰለላሁ ዓለይሂ ወሰለም ምን ይላሉ? አሸዱል በላኢ አል አንቢያ፣ በነቢያቶች ላይ ነው ትልቅ ፈተና ያሳለፉት። ነቢያቶች ነቢያቶች ያሳለፉትን ፈተና ማንም አላሳለፈም። እና በእስተርጅና እስማኤልን ስለሰጣቸው ረቢ ሀብሊ ልጅ ስጠኝ ሷሊህ የሆነ ልጅ ስጠኝ ብለው ዱዓ አድርገው ነበር፣ ኢብራሂም አለይሂ ሰላም ማለት ነው። እና አላህ በስተርጅና ልጅ ሰጣቸው። ያን ልጅ ሲሰጣቸው ልባቸው ይላሉ ዑለማዎች ተአለቀ፣ በቃ በጣም ተንጠለጠለ። ለልጃቸው ያላቸው ፍቅር በጣም ሃየለ እና አላህ ሊፈትናቸው ህልም አሳያቸው። የነቢያቶች ህልም እውን ነው የሁሎች ነቢያቶች እህል ኦን ነው። እና በእህል አሳየኝ አንተ ልጅ ሆይ ሳርድህ አሳየኝ አሉ። በዚህ ሰዓት ልጃቸው ያ አበቲ ይፍዓል ማ ቱእመር ነው ያለው። አባቴ ሆይ የታዘዝከውን ስራ ፈጽም ነው ያሉ ። ልጅም ታዛዥ ሆነ፣ አባትም ፍቃደኛ ሆኖ ሊያርዱ በተዘጋጁበት ሰዓት ቢላው ነው የሚለው ዑለማዎች ቢላው ኖርማል ብቃ ዶማ ሆነ።

በመላው ዓለም ያሉት ሙስሊሞች ያንተ ሐሳብ ተደርጎ የኡዱህያ ስነ ስርዓት ይደረጋል ማለት ነው። እስቲ በስነ ስርዓቱ ላይ ያለውን ሁኔታ ደግሞ ቢነግሩ። ክንውኑ የሚሆነው ረሱል አለይሂ ሰላቱ ወሰለም የታረደውን ስጋ ለሶስት ይከፈላል። የለሶስት ይከፈልና አንደኛውን ባንድ በዛው በዒድ አልአጥሃ በየውመ ነህር ማለት ነው በዛኛውን ቀን ቤተሰብ ጋር ሆኖ አብሮ ጎረቤትም ጨምሮ ተሰብስቦ የሚጠቀሙት ይሆናል ማለት ነው አንደኛው ክፍል ደግሞ ለሚስኪን የሚሰጥ ነው የሚሆነው። አንደኛው ሶስት ቀን ነው ዒዱ ያኒ 10፣ 11፣ 12፣ 13 ድረስ ነው፣ አያመት ተሽሪቅ ይባላል። አያመት ተሽሪቅ ብሎ ማለት ቋንጣ ተተልዝሎ የሚሰቀልበት ቀናት ማለት ነው። ለዛ ቀን ለሶስት አድርጎ እንደዛ አድርጎ ነው የሚያከናውነው ማለት ነው። የዒዱ ስነ ስርዓት ዒድ የሚሆነው በዚህ አይነት ሁኔታ ነው ማለት ነው። ተመልካቾቻችን አሁን በድጋሜ ለመላው የእስልምና እምነት ተከታዮች ኢድ ሙባረክ ብለናል። አሁን ደግሞ ይህ በዓል ሲከበር እንግዲህ አንድ ሶስተኛው ለደሃዎች ነው የሚሰጠውና ይህ መሆኑ አብሮነታችንን ከማሳደግ አንጻር እና ሁሉንም እኩል በዓሉ ተሳታፊ እንዲሆን ሁሉም አንድ አይነት ስሜት እንዲሰማው ከማድረግ አንጻር ያለው ሚና ብትነግሩ በመጀመሪያ እንኳን ለአንድ ሺ አራት መቶ አርባኛ የዒድ አል አድሃ አረፋ በዓል በሰላም አደረሳችሁ እያልኩኝ ይህ የኡድሁያ ፕሮግራም ላይ የሚታረደው በግ ለሶስት ተከፍሎ አንድ ሶስተኛው ለምስኪን፣ አንድ ሶስተኛው ቤት ግብዣ የሚካሄድበትና አንድ ሶስተኛው ደግሞ ቤት ቆይ